ፕሬዚዳንት ዶናልድ ትራምፕ የዛሬ አራት ወራት ወደ ዋይት ሃውስ ዳግም ሲመጡ የላይኛውንም የታችኛውንም ምክር ቤቶች በጠቅላላ ኮንግረሱን ሲጠቀልሉ፣ አብላጫውን የመራጮች ድምፅ ፖፑላር ቮት ሲያሸንፉ፣ በፕሬዚዳንትነት ዙፋኑ ላይ የሚያስቀምጠውን ኤሌክቶራል ኮሌጅ በሰፊ ልዩነት ሲቆጣጠሩ፣ ዛሬ ህዝቡ ተገልብጦ ለተቃውሞ ወደ ጎዳና የሚወጣባቸው አይመስልም ነበር። እንደዛም ያሰበ ሰው አልነበረም። ህዝቡ ግን ቃል የገቡትን በቱጃሩ ኤለን መስክ ሳይቀር እያስጣሱት ነው። የሀብታሞች የፖለቲካ መድረክ አሜሪካ ላይ እንዲያንሰራራ አድርገዋል በሚል ጥያቄ ከማንሳት ዛሬ ወደ ኋላ አላለም። ከጤና መድህናችን እጃችሁን አንሱልን፣ ከትምህርታችን ላይም እጃችሁን አንሱልን፣ እጃችሁን ከዲሞክራሲያችን ላይም አንሱልን እጃችሁን አንሱለን። የሰሞነኛው ተቃውሞ ጎልቶ የወጣ ድምፅ ቢሆነም ጥያቄው ከኢኮኖሚ እስከ መብት፣ ከታሪፍ እስከ ስደትና በጎዳና ላይ ስለሚፈጸሙ ፍልሰተኞችን ማሳደድ ከስራችን አሳጣችሁን እስከ የአንድን ፕሬዚዳንት ስልጣን ማራዘም ቱጃሮ ኤለን መስክ ግምት ውስጥ ያስገባ ህዝባዊ ተቃውሞም ሆኗል። በግልጽ የሪፐብሊካኑ ዶናልድ ትራምፕ የውጭ ፖሊሲ በአሜሪካ ብቻ ሳይሆን በአውሮፓ ሀገራትም ተቃውሞ ገጥሞታል። በአምሳዎቹም የአሜሪካ ግዛቶች ከ1400 በላይ የእጃችሁን አንሱለን ተቃውሞ ተደርጓል ዶናልድ ትራምፕ ወደ ዋይት ሀውስ ከገቡ ከጥር 12 ወዲህ ታይቶ የማይታወቅ ግዙፍ ተቃውሞም ሆኖ ተመዝግቧል የተቃውሞ ማጠንጠኛ የዓለማችን ቁጥር አንድ ቱጃር ኤለን መስክ ጭምር መሆኑን በእርግጥም የዶናልድ ትራምፕ የውጭ ፖሊሲ ችግር ውስጥ እንደሆነ የሚጠቁም ሆኗል በዲሞክራሲ ደጋፊዎች የተዘጋጀው ተቃውሞ አደገኛ በሆነ መንገድ የአሜሪካውያን መብቶችና ነጻነት ችግር ውስጥ ያስገባ ነው በሚል ምላሽ ለመስጠትም አላማው ያደረገ ሰላማዊ ሰልፍ ሆኗል በአሜሪካ ፌዴራል ህንፃዎች ትላልቅ አዳራሾች አደባባዮች እንዲሁም በማህበራዊ አገልግሎት መስጫና የደህንነት ተቋማት ሳይቀር የትራምፕ አካሄድ ተቃውሞ ደርሶበታል። ያ ማለት በእነዚህ ቦታዎች ላይ ተቃውሞ ተደርጓል። የኮንግረስ ቢሮዎች ሳይቀሩ ይህን አደገኛ ተቃውሞ ለማስተናገድ ተገደዋል። ቢሊዮነር የተቆናጠጠውን የአሜሪካን ስልጣን አንድ ነገር መባል ያስፈልገዋል ነው ነገሩ። ከአሜሪካ ግዛቶች በተጨማሪ በለንደንና በፓሪስ 600 ሺህ ህዝብ እንዲህ አይነቱን መድረክ ለመቀላቀል መፈረሙ ሳያንስ እንደ ሲኤንኤን ዘገባ ሚሊዮኖች በአለም ዙሪያ ትራምፕን ተቃውሟቸዋል። የተቃውሞ አዘጋጆች ሶስት ፍላጎታቸውን ያስቀምጣሉ የቢሊዮነሮች ጉዳይ የማይመረመረው የትራምፕ አስተዳደር ሙስናና የፌዴራል ድጋፎች ለሕክምና፣ ለማህበራዊ ደህንነት መቀነስ፣ እንዲሁም ሌሎች ፍላጎቶች። ይህ ከዚህ በኋላ ዲሞክራሲ አይሆንም። ይህ የሚሆነው በጠቅላላው ነጻነታችንን ጫና ውስጥ ማስገባት ነው። ቁጥር አንድ ጉዳይ ነው። ለረጅም ጊዜ መጓዝ ይችል ይሆናል፣ ግን ዩኤስኤአይዲን ማቋረጥ ለእኔ ይህ መንግስት ከሰራቸው ስራዎች አስደንጋጩ ነው። እውቅ የዴሞክራቶቹ ተወካዮች አደባባይ ወጥተው ንግግር አድርገዋል። መስራች አባቶቻችን ህገ መንግስት ሲቀርጹ እኛ አምባገነኖች ብለው አልጀመሩም። መግቢያቸው ላይ እንኳን እኛ ህዝቦች ነው ያሉት ይላሉ ዴሞክራቶቹ። በተለይም የዴሞክራቶቹ ተወካይ ጃሚ ራስኪን ይህን ይላሉ። ትራምፕን እጃችሁን አንሱልን፣ ትራምፕ ይውጡ፣ ህገ መንግስታችን ይጠበቅ። አደገኛ ድምጾች መነሳታቸው ለዶናልድ ትራምፕ የዓለምን ፖለቲካ እየቃኙበት ያለውን መንገድ ጫና ውስጥ በግልጽ አስገብቶባቸዋል። ትራምፕ ወደ ስልጣን ከመጡበት ጊዜ አንስተው የፌዴራል ወጪ ይቀንስ የፌዴራል መንግስት ቢሮዎች ይነሱም ይዘጉም፣ ማለታቸው በችግር ላይ ያሉ ሰዎችን የሚረዳውን ዩኤስኤአይዲን ማቋረጣቸው የስፔስ ኤክሱና የቱጃሩ እንዲሁም የዶጁ የትራምፕ አጋር ኤለን መስክ ውጥ ነው በሚል መራጩ ህዝብ ተቆጥቶባቸዋል። በተለይም ዩኤስኤአይዲ አሜሪካ በባህል ፖሊሲና ፖለቲካዊ አካሄዷ ሶፍት ፓወርን የምታነብርበትን አቋሟን አሳጧት በሚልም ዴሞክራቶቹ ይቃወሟቸዋል ሪፐብሊካኖቹን ይህ ደግሞ ለዴሞክራሲ ዘብ ነኝ ለምትለው አሜሪካ ትራምፕ አደጋ ይዘው መጥተዋል፣ በሚል በርካቶችን ስጋት ውስጥ አስገብቷቸዋል። ከ200 ሺህ በላይ ከስራቸው ተፈናቅለዋል። እንዲሁም 73 ሚሊዮን አሜሪካውያንን ተጠቃሚ የሚያደርገው የማህበራዊ ደህንነት አስተዳደር ጫና ውስጥ መግባቱ ትርምሱን አክፍቶታል። በየጎዳናው የሚታፈኑ ሰዎች ያሳስቡኛል ከዛም ወደ አስፈሪ ወይን ቤት የሚሄዱት፣ ኢኮኖሚያችንም ያሳስበኛል። በትክክልም ስለ ህዝባችን የማይጨነቅ ፕሬዚዳንት ስላለንም እንዲሁ እያሳሰበኝ ነው። ይሄ ከፖለቲካ በላይ ነው። ይሄ እኮ ፖለቲካ አይደለም። አንዱ ለአንዱ የሚያደርገው ርኅራሄ ነው። ለሌላው ማሰብ ነው። ስለ ስልጣን ከመራብ ይልቃል። በተለይም የትራምፕ አስተዳደር የኢሚግሬሽንና ና ጉምሩክ ኢንፎርስመንት አይሲኢ ስደተኞችን በየጎዳናው በቁጥጥር ስር እየዋለ ወደ ቬንዙዌላ፣ ኤልሳልቫዶር ና ሌሎች ሀገራት ወደ ማጎሪያ ወህኒ ቤቶች እንዲላኩ ማድረጉ ቁጣን ቀዝቅሶባቸዋል። በተለይም አይሲኢ ህጋዊ ከለላ እያላቸው ዜጎችን መመለስ ላይ አተኩሯል በሚል መከሰሱም አደጋውን የከፋ ያደርገዋል። የ29 ዓመቱ የኤልሳልቫዶር ዜጋ በማሳያነት ይወሰዳል። ኤደንመስክና መስክ ና ትራምፕ የሚዘውሩት ፖለቲካ አደጋ ሆኖ ብናል ነው። የተቃውሞ አላማም ትራምፕ ከዝቅተኛው 10 በመቶ እስከ 50 በመቶ የታሪፍ ማዕበል ዓለም ላይ ሲያወርዱ ገበያውንም ሲያናጉት ዛሬ ህዝባቸው አልተመቹኝም በሚል ሲቃወማቸው፣ ነገ ከነገ ወዲያ ለውጥ ባይጠበቅም ጫና እንዳለ ግን ማሳየት የሚያስችል አካሄድ ነው ተብሏል። ትራምፕም ወደኋላ አላሉም ያሉበት መንገድ የዚህ ግልጽ ማሳያ ነው። ምንም ነገር ችላ የምለው ነገር የለም ወደኋላ አልልም። አንዳንድ ጊዜ ነገሮችን ለማስተካከል መድኃኒት መውሰድ አለብህ። በመቶ ቢሊዮን የሚቆጠር ገንዘብ ወደ ሀገራችን እየገባ ነው። በየወሩ ወደ ሀገራችን መግባት ጀምረዋል። ምክንያቱም ታሪፍ ጥያለው። ዶናልድ ትራምፕ ታሪፍ ሲሉ በዘፈቀድ አልነበረም። የገቢ የገቢና ወጪ ንግዳቸው ጉድለት ባሳየበት ላይ በተለይም ወደ አሜሪካ የሚገባው ምርት ከፍተኛ በሆነበት ላይ ከፍ ያለ ታሪፍ በመጣል ነገሩን ለማስተካከል ነው ይላሉ የኢኮኖሚ ባለሙያዎች። በእርግጥ የእሳቸው ደጋፊዎች ናቸው ይህን የሚሉት የሀገሪቱ ግምጃ ቤትም ሂሳባዊ ስሌቱን በዚህ ልክ ለማስቀመጥ ተገደዋል። ያም ሆኖ ግን ምንም ጉድለት የማያሳዩት እነ ለንደን የታሪፉ ሰለባ ሆነዋል። እዚህ ግባ የማይባል የንግድ ልዩነት የማይፈጥሩ የአፍሪካ ቀንድ ሀገራትም ዝቅተኛው አስር በመቶ ታሪፍ እንዲሸከሙ ተደርገዋል ለዚህም ነው ትራምፕ ግራ አጋቢ ሆነዋል የሚባለው በተለይም ትራምፕ ከሀምሳ በላይ ሀገራት በታሪፍ ላይ ሊያናገሩን ይፈልጋሉ ባሉበት አንደበታቸው የታሪፍን ጉዳይ ሲያነሱ ዓለም አቀፉን የገበያ ድርሻ ቢያናጋውም አንዳንዴ የሆነ ነገር ለማስተካከል መድኃኒት መውሰድ አለብህ ማለታቸው ከአቋማቸው ሸብረክ እንደማይሉ የሚጠቁም ሆኖባቸዋል ታዲያ ተቃውሞ የውስጥ ጉዳይን ብቻ ሳይሆን እንዲህ አይነት ዓለም አቀፍ ጉዳዮችንም ግምት ውስጥ ያስገባ በመሆኑ ለሪፐብሊካኖቹ ችግር የሚፈጥር ሆኗል። በተለይም ትራምፕ ሀያ ሁለተኛውን ህገ መንግስታዊ ማሻሻያ ሽረው ለሶስተኛ ዙር ፕሬዚደንት የመሆናቸውን ውጥን የሚቃወሙ አሜሪካውያን ነገሩ አስግቷቸዋል። ትራምፕ ሶስተኛ ዙር ቀልድ አይደለም፣ ያ ባይሆን እንኳን ምክትሌ ጄዲ ቫንስ የሚቀጥልበትን መንገድ እንፈልጋለን ማለታቸው በእርግጥም ነጆርጅ ዋሽንግተን፣ ቶማስ ጄፈርሰን፣ ጆን አዳምስ፣ ቤንጃሚን ፍራንክሊን፣ አሌክዛንደር አሌክዛንደር ሃሚልተን ጃን ጄይ መስራች አባቶች የፈጠሯትን አሜሪካ ያስደነገጠ ይሉታል። በተለይም ከአውሮፓ ሀገራት ጋር በስምምነት ከመስራት ይልቅ ፑቲንን ሳይመርጡ አልቀሩም በሚል የሚተቿቸው ተቃዋሚዎቻቸው አንደኛው ወደ ጎዳና ህዝቡን የማስወጫ መንገዳቸው ሆኗል። ትራምፕ ከታሪፍ እስከ ክሬምሌን ለአውሮፓ ጀርባ ከመስጠት እስከ ዩክሬንና ኔቶን ግምት ውስጥ ያላስገባ አካሄዳቸው ምዕራቡን በራሱ የገፋ ተደርጎ ተወስዶባቸዋል። አሜሪካ ራሷን ጠልፋ እንደጣለች እንቆጥረዋለን የሚለውም አሉ በእርግጠው አሜሪካውያን እኛ የምንመራትን ዓለም ሊያሳጡ ነው በሚል ትራምፕን ማውገዛቸው ልክ እንደሆነ የሚያሳዩ ምክንያቶችን የሚያጠነክረው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሀሳብም ሆኗል። ለዛውም ከዋይት ሀውስ ቁልፍ አጋር ዳውኒንግ ስትሬት ቁጥር አስር ቢሮ በትራምፕ ታሪፍ ዓለማችን አብቅቶላታል እንደምናውቀውም ነው የሆነው የአሜሪካ ታሪፍ አደገኛ ነውጥ ያመጣል አዲስ ዓለም የፈጠረም ሆኗል የሚል መግለጫ መውጣቱ አዲሱ የዓለም ስርዓት በእርግጥም ለነሺ ጂንፒንግና ፑቲን የሚስማማ አካሄድ ይሆናል። ለዚህም ነው ትራምፕ ፑቲንና ሺ የሚ ፈልጉትን አዲስ የዓለም ስርዓት በራሳቸው መንገድ ፈጠሩ በሚል ተቃውሞ ከራሳቸው ከምዕራቡያን የበረታባቸው አሜሪካ አዲስ ዓለም ፈጥራለች። ለዛውም በድርድርና በጥምረት የምትመራ ሕግ የሚባል ነገር የማይሰራባት ብለዋል ኬር ስታርመር። ከ1100 በላይ ከተሞች ሰልፍ የተደረገባቸው ሲሆን በአምሳዎቹ ግዛቶች ተቃውሞ ቀጥሎ ነበር። ዋሽንግተን ዲሲ፣ ቺካጎ፣ አትላንታ፣ ቦስተን፣ ሚያሚ፣ ኒውዮርክና ሌሎቹ እንደሚገኙበት መረጃዎች ይጠቁማሉ።